ዛሬ በፍቅር የተጎዱ ሰዎችን ነው ሰብሰብ አርጌ እየላችሁ የመጣሁትኝ። እንዲሁም ብሩኬ 300 ሺ ገብቷል። ያው ቅማምዬ ተሰድባ ተረጣ ለፍታ ግራ 300 ሺ አስገብተዋለኝ። የኔ አንበሳ የኔ ቀዳማዊት ዛሬ በነገራችን ላይ ይህ ብዙ የምነግራችሁ ነገሮች ይኖራሉ ይኖራሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ይቻላል ተከታታይ ሰላማችሁ ይብሳለኝ የእኔ ውድ ቤተሰቦች፣ እንግዲህ ለሀይ ምዬ እህቶች፣ እንዲሁም ለጨረቃ ፋሚሊ ለሁላችሁም እንኳን ደስ አላችሁ ብያለሁኝ። ዛሬ አብርሽ አብርሽን እየላችሁ መጥቻለሁኝ። እኔ በነገራችን ላይ አብሪሽ በጣም የገረመኝና የደነቀኝ ነገር አለ። ከአብሪሽ ስለሱም ምነግራችሁ ነገር ይኖራል። በቅድሚያ ግን እኔ በጣም ያልገባኝ ነገር አለ። ይች ልጅ ብሩኬ ላይ በአካል ነው እንደዚ የተለጠፈችው ወይንስ በፎቶ ሾፕ ነው? አረ ነገሩ፣ ሳልሞትባችሁ ምን ሆና ነው? ምን ሆን የት ተገናኝተው ነው እንደዚ የተቃቀፉት? ውዶቼ፣ ነው እኮ ዛሬ ነው ያዩት። የት ገኝተው ነው እንደዚ የተቃቀፉት? ወይ ጉድ ወይ ጉድ እና ለማንኛውም በደንብ ተቃቀፉ መተቃቀፍ እንደዚህ ቀላል ነው እንዴ ለማንኛውም በዛ አጋጣሚ ቆይ ትንሽ ስለ አብርሽ ልበልና እመለስበታለሁ ወደ ብሩኬ አብርሽ ትናንትና ይሄን ልጅ ናሄ ነው የሚባለው ሰውዬ ሀይሜን አፈቅራለሁ እያለ ሲያለቃቅስ የነበረ ቆዳ ማለት ነው አሁን ሄርሜላና ፈቅራለሁኝ ፍቅረኛ የነበረች ምናምን ነገር ብለው ለአብርሽ ነገረው። እኔ በጣም የገረመኝ ፓርት የትኛው ፓርት መሰላችሁ? አብርሽ መደንገጡ። እኔ ጋር ስትመጣ ጥሩና በመሀሏ ምንም ነገር እንደሌለ ነው ምናምን ነገር ማቀው አንተ አብርሽ፣ አሁንም ልጅ ወልደህ እንዴት ትሆናለህ እንዲ። ይሄ ልጅ አላመነበትም። እኔ እንጂ አላቅም፣ የእሱ ልጅ አይደለም። እንዲ ይጣራልን ቤተሰብ ወይንስ ልጅነቱን አልጨረሰም? አልጨረሰ ምን አስጨነቀ? ስለ ሄርሜላ አንተ የምትጨነቀው ስለ ሄርሜላ እንዴት ነው ጉዱ? ወይንስ ሩታ ላይ ተደራቢ ያስፈልገው ነው? ሄርሜላን አይመቻ፣ አባት ያራዳ ልጅ አንተ ነህ። ህይወትን ያወክበት አኗኗሩ ትላላችሁ። ግን እኔ በጣም ገረመኝ። ማለት ይሆናል ሌለ ተመስጦ ነው። እንዴት ሊሆን ይችላል ምናምን ሲል የነበረው ስለ ሄርሜላ ልጁ ፍቅረኛ የነበረች እያለ ሲነግረው ማለት ነው። አይ አብርሽ በዚህ ተቀጠለ፣ ሶስተኛ መደረቡ አይቀርም። ብቻ ሩታ እርግጠኛ ከሆንሽ ከአብርሽ መውለድሽ ልጅሽን እርግጠኛ ከሆንሽበት አብርሽን አጥብቀሽ ብትይዥ ነው የሚሻልሽ፣ እንደኔ ማለት ነው። ሌላው ነገር ደግሞ እንግዲህ እነ አንዳንድ በጎች አላችሁ። ብሩኬ ሶስት መቶ ሺህ ሲገባ አንበሳ ስድስት አንበሳ ወርዳለሁ ብላለች ሰላም የምትባል ንፍጦ፣ ሰላም ንፍጦ ማለት ነው። አስርም አድርጊው አስርም ማድረግ ትችያለሽ። እኛ ምንም የሚመለከተን ነገር የለም። ግን ማለት ነው በእንዳንቺ አይነቱ ቀዳዳ የመዳም ቅማሞች ተብሎ መሰደብ የለበትም። ባለፈው ለታ የሆነች ልጅ የተናገረችው ነገር በጣም ልክ ነች። እውነቴን ነው የምነግራችሁ። ልክ ነች ያልኩበት ፓርት ምኑ ጋ መሰላችሁ? እንደዚህ የመዳም ቅማሞች እንደዚህ ለሱ ብር ይልካሉ እያለች ስታወራ እንዴ ለምንድን ነው እንደዚህ በአጠቃላይ የመዳም ቅማሞች ብላ ታዲያ የምታወራው? ምናምን ብዬ በጣም ተሰምቶ የነበረ ገብቷችኋል። እኔም አንዷ ድስታ ጣቢ ስለሆንኩኝ ማለት ነው። እና በቦይስ ሪከርድ ሰሰማላችሁ የሆነ ብሎ የትናንት ተለጥፎ እኔ ስድስት አንበሳ ወርድ ያለው ምናምን ነገር እያለች አንዷ እንትን ስትል ስትቦረጠፍ ላይ ላይ እዛ ሪከርድ አድርገት ለጥፋ አየሁኝ። እና በእንደናንተ አይነቱ አላማ በሌለው ጀዝባ ሁሉም ሰው መሰደብ መረገጥ የለበትም። ምክንያቱም አላማ ያለው ሰው አለ። አንቺ ልክ እድሜሽን እንደ እቃቃ እየተጫወሽበት ነው ያለሽው። ሴት ልጅ እድሜዋ ካለፈ ቼክ የሚያደርጋት ወንድ የለም። አስረግጬ ስነግርሽ፣ እድሜሽን ተጠቀሚበት። በእንዳንቺ አይነቱ ደነዝ ማንም መሰደብ የለበትም። ምክንያቱም አላማ ኑሮ ነው የተሰደድ ነው አደለ ለአላማ። አንቺ ኮህኔ ለእናትሽ ብጫቂ ጨርግ ገዝተሽ ማታቂ ከክነሽ እንደዛ እየወጣሽ አፍሽን የምትከፍቹ ማለት ነው አላማ ሳይኖራችሁ ሲቀር ማለት ነው። ሌላውን አላማ ያለውን ሰው ታሰናክላላችሁ። ሊወጣችሁት ታገር ወጣችሁት፣ ለምን እንደሆነ የማታውቁ ሰዎች አላችሁና አንዳንድ ጊዜ ልብ ግዙ። ማንም ሰው ስጦታ ከተሰጠው እምቢ አይልም። ገንዘብ ተሰጥቶት አንድ ሰው እምቢ አይልም። ምን አገባው፣ አለፋበት፣ አልደከመም፣ ዝም ብሎ ነው የሚቃበለው። የሰው ድካም የማይገባው ሰው አለ። የሰው ድካም የማይገባው ሰው ምን አይነት ሰው እንደሆነ ታውቃላችሁ? ቁጭ ብሎ እሱ እየተሞገሰ እሱ የማይሰደብ ነገር ግን ለሱ ደግሞ እየተሰደቡ መስዋዕት የሚከፍሉ ሰዎች ካሉ አጠገቡ ምንም አይመስለውም። ስለ ሰው ልጅ ድካምን ስለማያውቀው ማለት ነው። እና የደከማችሁበትን የለፋችሁበትን ገንዘባችሁን ይዛችሁ ሀገራችሁ ገብታችሁ የሆነ ነገር ለመስራት ሞክሩ። ነገሩ እኔ ለማን ነው እንደዛ ምለው? የምታደርጉትን ነገር በወጉ አድርጉ በወጉ አድርጉ። የምታደርጉትን ነገር አታድርጉ አይባልም፣ አድርጉ ግን በስነ ስርዓቱ በወጉ ቢሆን ጥሩ ነው። ይሄ ግን በእናንተ ጥሩ እህቶችን መሰደብ የለባቸውም። እውነቴን ነው የምላቸው። በዛ አጋጣሚ እኔ የከሊቴ እህቶች በጣም ይመቹኛል። በጣም ስማርት ናቸው። የልጅ አዋቂ ናቸው። በጣም ደግሞ አላማ አላቸው። በጣም ማለት ነው እና ከነዛ ውስጥ ደግሞ ቤተሰብ መስርተው በቃ ጸዳ ያለ ቤተሰብ ያላቸው ምናምን፣ እንደገና ደግሞ ለነጌ ብለው ያስቀመጡት ነገር እኔ በጣም ነው የሚገርመኝ። እኔ እንደዚህ ጠጋ ብዬ ምናምን ነገር ከአንዳንድ ቦታ ላይ ስሰማ ማለት ነው እና በጣም እገረማለሁ። ዝግቡ ማትሏቸው ማለት የሆነ ስታያቸው ፊዚካላቸው ልጅ ነው የሚመስለው ማለት ነው እና ልጅም ናቸው ግን ጭንቅላታቸው የሌለ እኔ የነሱን ያክል እንኳን ፕላን የለኝም። እኔ በጣም ነው የገረመኝ ማለት ነው እና በዚህ አጋጣሚ የልዕልቷ እህቶች ይለዩብኛለ እኔ በእውነቴን ነው ምላችሁ በጣም ስማርት ናቸው። ስማርት አላማ ያላቸው ማለት ነው እና እንደ ከሊቴ አድናቂዎች እንደነሩት አድናቂዎች አራግፋቸው አራግፋቸው ያላችሁን በስተመጨረሻ ለእሶ እንዳትቀመጡ ማለት ነው። አው እነሱ አፍላ ፍቅር ላይ እንደነበሩ እና አብርሽ አራግፈው አራግፈው ሶባ ቴሌቪዥን ምናምን ሲልኩ ሲልኩ ሲልኩ ከዛ አብርሽ እና ሩታ መከፋፈል ሲጀምሩ እነዚህ ልጆች የሰጡት ገንዘባቸው እየቆጠቆጣቸው ለእሶ መቀመጥ ጀመሩ። ዛሬ አይደለም የሚገባችሁ፣ ነገ ነው የሚገባችሁ። ለማንኛውም ግን ጨርሳችሁ በግ አትሆኑ እናንተ። አሁን ሰውን በግ ትላላችሁ በጎች እናንተ ናችሁ። እና ከበግ መለስ ያለ ፍየል አሁን ፍየል እኔ ፍየል ብትሉኝ ደስ ይለኛል። የምሬን እምላችሁ እንዴ ፍየል እኮ አራዳ ነች። እና ጨርሳችሁ ሰውን በግ አትበሉ። በግ እንደውም እናንተ ናችሁ። ላም ጥቅም አላት፣ ወተት ትሰጣለች። እኔ ዝም ብዬ ላም የምለው እናንተን ራሱ ተሳስቻለሁ። ላም ጥቅም አላት፣ ወተት ትሰጣለች። በግ ግን በግ ነች ያው ስጋዋ ነው እንጂ የሚበላው፣ ወተት አናገኝም። ስለዚህ እናንተ በጎች ናችሁ፣ ሰውም በግ አትበሉ። በእናንተ የተነሳ ደግሞ ሌላ ሰው መሰደብ የለበትም እና ያችን ልጅ ስለወቀስኳት እኔ በጣም ተሳስቻለኝ። እንዴት አንቺ መዳም እንደዚህ ብለሽ ስም ታጠፊ ያለች ስንት ጨዋሉ የለወይ ምናም ብዬ መውቀሴ በጣም ስተት ነበረ። ምክንያቱም ይኸው በጆሮ ሰማሁትኝ እኔ ከሱ ወዳጆች በጆሮ ሰማሁኝ። እና የሆነ ነገር ስታረጋግጡ ስትሰሙ፣ እውነተውን ታምናላችሁ ማለት ነው። ለማንኛውም ግን ዓላማ ይኖረንሽ የዓላማ ሰው እንኑር እንሁን።